ዳጊ ወዴት ወስደሽ ነው ደሞ የወደድሽው? ከዳጊ ጋር ልካድልን ነው ሁሉ ተቃልተናል እንዴ? በሳምንት ሰሞን ሰው መጥላት ይቻላል እንዴ? ብትወደው ብትወጁና እንዴ ወደሱ የመጣሽው እንዴት ነው? ሁለቱም ፈልገሽ ነው? አንተም ልትወድ አልፈልግም፣ እንደውም ዳጊም ልትወድም አልፈልግም። ፈልግም እንዳያጸጋለን። ራሷ ቆም ብላ ራሷ ራሷን እንድትወድ ነው እኔ የምፈቅድ። አንቺም እራስሽ እንኳን አይደለም ለረሙ ለዳጊ ራሱ አለባበስ አስተካካይ አለባበስን ይወድሻለሁ የሚባል በዲን ይፈቀዳል። ገና ራሷም አልወደደች እንኳን አደለ። ሰው ልትወድ ልትጠይቂ ነው ወይስ ለምንድን ነው የመጣሽው? አይደለም እንግዲህ አጋባሽ። ከአንተ ጋር ለመውራት ሳይሆን ከማዘር ጋር ለመውራት ነው የመጣሁት። ጠይቄያለሁ፣ እነግራታለሁ፣ እወደዋለሁ እና መታየታችሁ እንግዲህ እናንተ እራሳችሁ ፍቱ። እኔ እንግዲህ ስራ አለብኝ። ሰው ባየሁ። ሰላም ሰላም፣ እንዴት ናችሁ? ውድ የረሙ ከአንቸኮሌ ቤተሰቦቻችን፣ ያው ዛሬ እንደምታዩት ነረሙ ቤት መጥቻለሁ። ያው በባለፈው ቪዲዮ ምክንያት ብዙ ነገር ተብያለው፣ ትሰድቡ ያለው ብዙ ብዙ ነገሮች ተብያሉ። ና ዛሬ ለመጨረሻ ጊዜ የሚለውን ለመስማት ና እናቱንም ለማውራት ነው የመጣሁት። ስደውለት ስልክ ያነሳልኝም፣ ለዛ ነው ቤት ድረስ የመጣሁት። ና ይከፈትልኝ አይከፈትልኝ፣ ያውራኝ አያውራኝ፣ ቤት ይሁን አይሁን አላቅም። ና ያው እንግዲህ ቤተሰቦቻችን ነረሙ ቤት መጥቻለሁ። ስልክ ያነሳልኝም ስልክ ስለማያነሳ ነው ቤት ድረስ የመጣሁት። በጣም ሩቅ ስለሆነ አይሰማም ብደውለትም ስለማይነሳልኝ ማንኳኳት ያለብኝ እንዴት ነው ሲስራ ማየኝ እንደ ነበር ስልክ ያነሳልኝ አይ ጥሪልኝ ፈልጊው እሺ ይምጣ ይምጣ አላቅም እንዴት ነች? ሰላም ነው አለ ፈልጊው ነበር። ኧረ ችግር የለውም ማዘር፣ በቃ ይጥሩልኝ። እኔ እዛ ጋር ልቀመጥ፣ ጠብቀው። ኧረ ጥሩልኝ። እዛ ጋር ተቀምጪው፣ ችግር የለውም። ቢቀስቅሱ ይዛ ጠብቀዋል። እሺ፣ እየጠበኩት ነው ማዘር። ልጥራልሽ ብላኛለች። የጠበኩት ነው የሚለውን አላውቅም። መቶ ሊጮው ይሁን ሊናገር ይሁን አላውቅም። ያው አብረና ያለን እስከሚመጣ እንጠብቀዋለን። ላይመጣም ይችላል። እስቲ እናየዋለን። አልመጣም ብሎ ይሁን አላውቅም ቆይቷል

ስልካ ነሳ ስትለኝ እኮ ነው እና ቤት መጣ እና የምታለያወቃት እና ሰው የሚተዋወቁት ቤት ሊመጣለን ነው። ታፈርታቸው ታለሽ እና ምን ልበላሽ? ባህላችን ነው እንግዲህ እኮ በቃ መጨረሻውን

እና እሱ ከሱ ካልፈቀደልሽ መምጣት አልነበረብሽም። እንደ እናውራ ከተባለ እና አረኔ ነው። ባለፈው መታው ከዳግም ጋር የጅል ፕራንክ አደረጉ። ገባሽ? የጅል ፕራንክ አደረጉ። ይሳሳትኝ። ገባሽ? ሳቢ፣ በቃ ጀስት ነገሩ ቀለል አድርጊ። ሳስበው እራሽ እኔ ተጠያቂ ያደርገው እዛ ደግሞ ያ በራሱ አካውንት ሄዶ እኔም ማይናገሪ ንግግር የለም። እንደዚህ እንደዚህ ያለሽ ግን ምቃ ምናገሪ ነገር በቃ ድጋሚ ዐይኑን ማየት አልፈልግም እሱ ገባሽ እሷንም አይንሽን ማየት አልፈልግም እሱንም አይናችሁ ማየት አልፈልግም ብያለሁ። የመጣሁት አሁን እንደ አዲስ ለምን እንዳዲስ እንትን እንዳልሽ አላውቅም። ምንድን ነው ሀሳብሽ? የምሬን በጣም እየተከሳሰርኩ ነው። ምንድን ነው ሀሳብሽ? ያው በባለፈው አውርተናል። እኔ ከአንተ ጋር ከማዘር ጋር ለማውራት ነው የመጣሁት እና የባለፈውን ቪዲዮ አይተውታል መሰለኝ። አይቼዋለሁ። እና በቃ መናገር የፈለኩትን ነገር ተናግሬያለሁ። እኔ ማወቅ ያለበትን ነገርም አሳውቃለሁ። እና ዛሬም የመጨረሻ በቃ ለመስማት ነው የመጣሁት። እና እውነቱን መናገር ልናገር ከተባለ አለባበስሽ ጥሩ አይደለም። አለባበስሽ ደግሞ ለዚህ ህዝባችን አይደለም እንደው ቀድመሽ ለፈጣሪሽ ነው አንቺ ትኩረት መስጠት ያለብሽ። ለፈጠረሽ ነው መፍራት ያለብሽ፣ አይደል እንዴ? እና ያለባበስሽ ለፈጠረሽ ብለሽ ማስተካከል ነው። ሲቀጥል ደግሞ ህዝብሽ ደግሞ በአለባበስሽ ደግሞ ካላሳመርሹ ህዝብሽ ደግሞ አስከፍተሽ እንደዛ ደግሞ ቅር ብሎት ደግሞ መቅረብ የለብሽም ደግሞ ልጅ ነሽ አንቺ። እንደዚ አለባበስ ደግሞ ከአንቺ አይጠበቅ ጥሩ አለባበስ ደግሞ አለባበስ አሁን ደግሞ ለምን መሰለሽ በእኛ እድሜ አሁን ለምሳሌ በእኛ እድሜ እድሜያችን ነው መምከር ያለበት የኛ ለእናንተ ደግሞ እኛን መምከር አለብን አደል እንዴ? እና እንደዚህ አይነት ይህ ነገር አለባበስ ከነ ልጅነትሽ ይህ ነገር እንደዚህ አይነት አለባበስ ከአንቺ አሄድን ብዬ ስልሽ አንቺ ደግሞ መስማት አለብሽ። ይህ አለባበስሽ ደግሞ አያስኬድ። ለምን ሚያስጠላ ነው። እና ደግሞ ከተቻለኝ እንደውም ይቅርታ መጠይቅልሻለሁ አደል እንዴ? ይቅርታ ይቀበላል ህዝባችን። ማስደሰት አለብሽ አንቺ ደግሞ ባለባበስሽ። እኔ ደግሞ የአሁን ስመክርሽ ትቀየሪያለሽ እሱ ይዘንልሽ የለበስሽው ልብስ ደግሞ ስኬድ እሺ፣ እሺ ይበልሻላ። እና እንደዛ ነው። በሱ ላይ እንግዲህ አንተ የምትጨምርበት ካለ ጨምርበት። እንደዚህ ከሷ ጋር እንደዚህ አምራ እየመጣች ነገር ማስተማ በላሽ የለባትም። ኧረ በቃ እንደሱ ከሚሆን ደግሞ ዳግም ደግሞ ከሚደብረው ምናምን አብሬ መሆን አልፈልግም። በቃ አልፌ ስራ ልስራ። ገባሽ? አሳቢው ነዋ። ስራ ልስራ። በቃ ከዚህ ቦታ መውጣት አልፈልገውም። እኔ ሀሳብ የእሱ ሀሳብ አልገባኝም። እኔ መሰለኝ ልጠይቃት እንዴ? አዎ። ወደዚህ የመጣሽው ለምንድን ነው? አንቺ ታሟል ብለሽ ልጠይቂ ነው ወይስ ለምንድን ነው የመጣሽው? ኧረ አይደለም። ግራ ይገባሽ ያው በባለፈውም ጠይቅ ያለው ነገር ያለውን ይወደዋለሁ እና ደግሞ ወደው ልነግረው ወደዋለሁ። መውደድ ማለት ምን አይነት መውደድ? መውደድ ማለት ይህል ብዙ አይደለም እ ዳጊ ወዴት ወስደሽው ነው ደግሞ ወደትሽ? ከዳጊ ጋር ልክ አይደለንም፣ አሁን ላይ ተቃልተናል። እንዴ በሳምንት ሰ ሰው መጥላት ይቻላል እንዴ? እዚህ አብራችሁ ነበራችሁም? እንዴ አፍጥርለት መጣችሁ እ ልክ ማለት በሳምንት ሰው ወዶ መጥላት ይቻላል እ እና እንዴት ነው የሚሆነው ታዲያ? ይሄ ራሱ ግራም ያጋባ እኮ ነው ለ አሁን ለምሳሌ ለአሮጊቷ እንደዚህ ግራ ያገባ ለወጣቱ እንዴት ሊሆን ነው እ እናቱ መልስ ጭያ ለአሮጊቷ ግራ የገባት ለወጣቱ እንዴት ሊሆን ነው ይሄ ነገር እሱ ስልክ ነው ግራ ይጋባል እና እና መልስ የለሽም እ እና ደግሞ አንቺ እንደ እውነቱ ከሆነ እኔ መቃው አብራችሁ መሆናችሁ ነው ተዳጊ ገራየብሽ እና ደግሞ ሲጀመር የሚሆን ከሆነ እሱን ከሱ ጋር መቀጠን ነው ያለብሽ። የማይሆን ከሆነ ደግሞ ካልሆነ አይተሽ ስራሽ መቀጠን ነው። በአሁን እድሜሽ ደግሞ ስራሽን መስራት ነው፣ ስራሽን ማጠንከር ነው ያለብሽ። ያው ልጅ ስለሆንሽ ነው፣ በሳምንት ወደድሽ፣ በሳምንት ምታይ፣ ያው ልጅ፣ ያው ልጅነት ነው የሚጫወትብሽ። እውነት ነው። እንዲህ እንዳይሆንብሽ ጠንከር ማለት አለብሽ። እውነቴን ነው። ይሄ ቀልድ አይደለም፣ ይሄ መሳቅ አይደለም። ጠንከር ማለት አለብሽ። እውነቴን እንድታስተዊ አስተውለሽ ምትገቢ ነው እኔ የምመርጥልሽ። እና ስንት ነው ወር? አልሆነም እኮ ጾም የተፈታ እና ወር። አሁን አላየሽ አልነበረሽ? አንድ ላይ ነበራችሁ። አይዛ እንዴ አልተጣላችሁ? አሁን አንድ ወር ነው። ጾመችን የፈታ ነው አይደል እንዴ? የራስሽ ያው ማንንም ያውቀው ነው። በአንድ ወርስ ውስጥ ደግሞ ወደሱ ጠልተሽ አንድ ሰው እና ተጣላን ተጣጨንኩ ነው ምትለው፣ ትወደው ብትወጁ ነው እንዴ ወደሱ የመጣሽው እንዴት ነው? ሁለቱን ፈልገሽ ነው? ሁኔታ እኮ ነው። ነግራ አንቺ ጠላሽ ወይ ብለው የሚጠይቀው ምንድን ነው? አንተ የአንተ ጥያቄ ደግሞ ለእኔ ግራ አጋባኛ። ጠላሹ አንቺ ማለት ምን ማለት ነው? አሁን አሁን ምን አላውቅም ብቻ

ተሳሳትኩ ማለት ምን ማለት ነው? አሁን እኮ በቃ ይኸውልሽ፣ አሁን ነገሩ ይማላቅ ገራገጥ ነው። ምንድን ነው የሚሆነው? ምንድን ነው የሚሆነው? ምንድን ነው የሚሆነው? እሷ ልጅ ናት። አስባን እንድትመለስ ነው እኔ የምመክራት የምመክራት። አንተም ልትወድ አልፈልግም፣ እንደውም ዳግም ልትወድም አልፈልግም። እንዳያሳካለ ለምን ራሷ ቆም ብላ ራሷን ራሷን እንድትወድ ነው ማለት ነው እኔ የምፈቅድላት። ገና ራሷም አልወደደች እንኳን አደለ ሰው ልትወድ። እንዴት በቃ ከራሷ ነው መማከር አለባት። ቁም ብላ ራሷ ማየት ነው ያለባት። ከራሷ መመካከር አለባት። እና እናንተ አሁን እኮ ወጣት ናቸው ገና የምሰሩበት ሰዓት ነው እና ደግሞ እንደዚህ እንደዚህ ከሌ የከሌ ወዶ የከሌ ጋ መሻገር የከሌ እንደዚህ የሚባልበት ሰዓት አይደለም። አንቺም ራስሽ እንኳን አይደለም ለረሙ አ ለዳጊ ራሷ ለባብስ አስተካክይ አይደል ለዳጌ ራሱ አለባበስሽ አስተካኪ። በሃይማኖታችሁም ራሱ እንደዚህ አለባበስ አይፈቀድም አይደል እንዴ? አዎ፣ አለባበስሽ አስተካኪ። ደግሞም ለዳጌ ራሱ መትፈልጊ ከሆነ ለራሱን ቁርጦ ንገሪው፣ እሱ ራሱ እንዳይጎዳ ራሱን ምከሪ። ለራስሽም ደግሞ ራስሽን ማስተካኪ ምመክረሽ ማለት ነው። አይ እሱ ደግሞ አለመግባባት ነው የምትይ ከሆነ ተቀራርባችሁ ተመካከሩ፣ አትጣሉ። የምትዋደዱ ከሆነ ወደ ረሙካ ደግሞ ስመጣ ደሞ ረሙክ ደሞ ቀርታ የምታስቀራ አደብ ያላት ከሂጃባ ማትለይ ነው። እኔ ለአንተ መመርጣ አፊዘል ቁራን የቀራች ቀርታ የምታስቀራ እ ልጆቿን ቀርታ የምታስቀራ ሁለተኛ ሂጃባ ደሞ ማትለቅ ከሂጃባ ማትለይ ነው። እኔ ላንተ መመርጠኝ አትደሰትም? እና ምርጫዬ እኮ የሚያስቅህ ነው እኮ ኮስተር ማለት እኮ የለብህም መሳቅ አለብህ። ምን ከእሷ ጋር አውርተን ነበረ? ምንድን ነው ያወራህ? በቃ በቃ እየተንቀሳቀስን ነው። በማላውቀው ነገር ነው እዛ ጋር በቃ አንቺንም እሱንም ማግኘት አልፈልግም ብያት ነበር፣ ሁለቱን ማግኘት አልፈልግም ብያት ነበር። ግን እሷ የምታደርገው ነገር እዩ። አሁን ህዝብ አሁን እዚህ ጋር ምን እንደሚል አስቢ። ገባሽ? እና እንደዚህ ይደረጋል። እሷን አትቆጣት። እሷ ምንም ያጠፋችው ጥፋት የለም። ምን ለምን ምንም ያጠፋችውን ጥፋት የለም። አንተን ደግሞ ፊት ባሰጣት እሷም እንደዚህ ደግሞ ላይ እንትን ብለህ አትመጣም። ሲጀመርም ያደረገችው ድርጊት የለም። ከምክር ትመለሳለች እሷ በምክሯ ማትመለስበት ምክንያት የለም። አይደለም ለአንተ ለዳጊ ራሱ ይህን አለባበስ አይሆንም ብያታለ። ምን አለመሰለሽ አንቺ ልጅ ነሽ ገና ምታ ታዳጊ ነሽ አደል እንዴ ታዳጊ ነሽ። ሁለተኛ ደግሞ ህዝባችን የውልሽ አንድ የቸገረው ካየ እንቅልፍ አይወስደው ለመርዳት ማለት ነው። ለይህን ህዝባችን ደግሞ ማስከፋት የለብን ማናችንም ብንሆን ማለት ነው። ለምን ህዝባችን ማስደሰት አለብን። ሀብታችን ህዝባችን ስለሆነ ማለት ነው። ስለዚህ አንቺ ህዝብሽ ደግሞ ማስደሰት አለብሽ እ ማስደሰት አለብሽ አለባበስሽ ደግሞ ማስተካከል አለብሽ። ሁለተኛ ደግሞ ህዝባችን ያውም ይዋህ ነው ያውም ይቅርታ ይወዳል። ይቅርታ ጠይቀልሻለሁ፣ ይቅርታ ያረጉልሻል ማለት ነው። የሚቀጥለው ደግሞ መጥፋት የለብንችም መመለስ አለብሽ። እሺ ይበልሻላ። አንቺ ደግሞ ጨዋ ልጅ ነሽ። እሺ ማለትሽ ራሱ በቂ ነው ለአንቺ አስተካከላለሁ ጥፋቴን አረማል። ሁሉም ነገር ይስተካከልልሽ። በቃ ኢንሻላህ በቃ አሁን ይቅርታ ያደረጉልሻል። አንቺ ደግሞ አላህ ነው። ተስተካከለ ተመለሽ ከጥፋትሽ፣ እና ግንኙነቱም ደግሞ ያው ጀስት እዝም ያቃል አይደል? ግንኙነት በቃ አሁን እንትን እዝም እንትንዳይል ገባሽማ። አሁን መፈልገው ነገር ምንድነው? በቃ መጀመሪያ እንደነበረው ከአንችም ጋርም ከዳ ጋር መገኘት አልፈልግም። ከዚህ በኋላ አይ ረሜ ሁሉም ነገር ይስተካከላል እኮ አሁን በአለባበሴም ዙሪያ በሁሉም ነገር ሁሉም ነገር ቀርቶ ላይክ እንደ መጀመሪያው ጓደኛሞች እኮ መሆን ይቻላል። እሱም ብቻ ነው ማወቅ እንፈልገዋለን። ምኑ ሁሉም ነገር ይቀራል። ጓደኛሞች መሆን ይቻላል አይደለ እንዴ? እኔ ጓደኛሞች ኖርማል አደባበሴን ካሳመርኩ አለባበሴ በስርዓቱ ሕዝቤ በሚወደው መልክ ከመጣለው ብላለች። ከዚህ በላይ ታደምን ማለት አለበት። ጥፋት ማንም ያጠፋል። የመጀመሪያ ጥፋት ነው። ልጅነቷ ነው። ተሳሰተች፣ እነሱም ይቅርታ ይቀበሏታል። ስለዚህ አሁን አለባበሱ አሳምራ ከመጣች ትምጣ። ማሻላ እኔ መቀበልሽ ያለው እና እኔ እኔ እኔ ማይቀርብኝ እኔ ናም እኔ ማይ እኔ አርፌ እንት ያሰራው ብቻ ነይ አብሽሩ። ምን ችግር የለም። ከተመቸሽ ቀና ማታ ነይ አብሽሩ። አለባበስሽ ብቻ አሳምር። ሰው በሰውነቱ ነው የምትወደው እንጂ እኮ እንደዚህ ይለ ነው ሁሉ ነገር። ሁሉም ነገር ይስተካከላልሽ። አሜን። አብሽ እኔ ሌላ ነገር ይለኛል። አሁን ምን አጠፋች? እሷ ያለችው ነገር እኮ የለም። ናውን ተስማማን አልስማማን በጓደኝነቱ ነው። አው ማዘር ተስማምታለች። ምን አሙዬ፣ ምን አለ? ምንም። ያው አንቺ ጋር ሁሉ ነገር አለ። የአንቺ አላፍነት እኔ ጋር ነው። የአንተ ነገር ጨርስ እሺ። አንተ ምን አሰብክ? ጉዳዩ መቋጫው ምንድን ነው ያሰብከው? ማለት አላቅም። ማለት ማለት እኔ ስራ አለብን ሌድ ነው ስራ አለብኝ። ኦኦ መተያየታችሁ እንግዲህ እኔ እናንተ እራሳችሁ ፍቱ። እኔ እንግዲህ ስራ አለብኝ። እኔ ቆንጆ ጫማሽን ጭራሽን ጫማ ማሳ አስረሳኝ እንጂ እራሳችሁ ፍቱ እሺ። ምንድን ነው ሐሳቤ ስለ እኔ ማለት ማለት ነው ሁሉን ነገር እርሳውና በቃ በጓደኝነት እኔ በቃ ማያ አልሄድም። በቤትም ጥለሽኝ ትሄድ ነው እንዴ? ወዴት ልሄድ? ወዴትም እንደሚሄድ ግራ ግብኝ። በጣም ብዙ ነገሮች አሉ፣ የሚይዙ ነገሮች። በቃ ሁሉን ነገር ተወውና በቃ በጓደኝነት እኮ አልኩኝ። አንተ ብቻ አይደለም የተቀሳሰረብህ እኮ፣ ኮመንቶቹን አይተሃል ያለው በማላቀው ነው እኮ በቃ ሁሉን ነገር እኮ መርሳት ነው። አሁን እኮ በቃ ምንም ባላደረኩት ነገር ምንም ማላቀው ነገር ገባሽ። አንቺም ደግሞ እኔ እዚህ ጋር አሁን እቤት እየመጣሽ ምናምን እያደረግሽ ያደረግኩት ነገር የለም ገባሽ። ግን አንቺ ወደ እኔ ስታደርጊ ነገሮችን እኔ ነው ወደ እንትን የምጠቆመው። እሺ፣ አሁን ውሳኔ ምንድን ነው? የምን ውሳኔ? እሱን ብቻ ነገረኝ። የምን ውሳኔ? ውሳኔ እና ለጠየኩት ጥያቄ?